በስማፍ ወልድ ወንፈስ ቅዱስ አህዶ አምላክ አሜን። ሁላችንም በዚህ ቦታ ላይ ያለንበት የጀርመን እና አካባቢ ሀገር ስብከት ሊገዛ ወይም ሊገደብ የታሰበውን ይህንን ታላቅ ገዳም በመጎብኘት ላይ ያሉ ምእመናን የቤተ ክርስቲያን አገልጋዮች ዲያቆናት፣ ካህናት እንዲሁም የቤተ ክርስቲያን አጥቢያ አስተዳዳሪዎች በዚህ ቦታ ላይ እየተገኙ በመጎብኘት ላይ ያሉ ምእመናን ናቸው። ከዚህ ቀደም ብዙ ምእመናን እየተሳተፉ ያሉበት ቦታ ላይ ነው። እዚህም ከፊት ለፊቴ ቆመው የምታዩቸው ከኑረንበርግ 57 ኪሎ ሜትር ርቀት የመጡ ምእመናን አሉ። እንደዚሁም አንድ ወንድማችንም እንደ ከኮለን የመጣ 130 ኪሎ ሜትር አካባቢ ርቀት የመጣ ምእመን ነው። ሁለቱም ከተማ ደግሞ ስናያቸው ከጀርመን ላይ ካሉት አምስት አንዳንድ ፊደል ወይም ስፔሊንግ ከሚጠቀሙ ከተሞች መካከል የኮለንና የኑረንበርግ ከተማ አንዳንድ የታርጋ ቁጥር ከሚጠቀሙ አምስት ከተሞች ውስጥ ሁለቱ ከተሞች ተባብረው እንግዲህ ዛሬ እዚህ ቦታ ላይ ቆመዋል። አንድ ላይ እስቲ ስማቸውን እያስተዋወቁ በዛውም የየራሳቸውን አንድ አይነት ጥያቄ አንስተን ምን አይነት ነገር እንደሚሰማቸውና እዚህ ቦታ እንዲመጡ ያነሳሳቸው ምን እንደሆነ በቤተ ክርስቲያን ላይ ያላቸውን ተሳትፎ አጠር አጠር እያደረጉ እራሳቸውን ከማስታወቅ ይጀምሩና እዚህ ቦታ ላይ እንዲመጡ ያነሳሳቸው ወይም ገዳሙ መገደቡ ምን ጥቅም አለው የሚለውን አንድ ላይ እያይዘው እንዲመልሱልን እንጠይቃለን። እሺ። አመሰግናለሁ እድሉ ስለተሰጠኝ። እኔ የመጣሁት ከኑረንበርግ ቅዱስ ሥላሴ ነው የመጣሁትኝ በእውነት ይህን ገዳም እንደዚህ በመገደሙ በጣም ደስ ብሎናል። ማለትም ኢትዮጵያ በየትኛውም ዓለም ላይ ገዳሞች ያስፈልጉናል። ቤተ ክርስቲያኖች ሰፍተው በየትኛውም ቦታ ላይ መቼም እንደምንማረው በቤተክርስቲያናችን መሰረት እግዚአብሔር ባዘዘ ጊዜ ቤታችንን መስራት እንዳለብን በገዳሙ ውስጥም ያው ዘላለም ህይወታችን ከአገራችን ጋር የተመሳሰለ ስለሆነ ጥሩ በጽሞና ልናደርግበት ስለ ሁሉም ነገር ልንጸልይበት እኛም ከእግዚአብሔር ጋር የምንገናኝበት ይህንን ስለፈቀደ በጣም ደስ ብሎኛል። በበኩል እና እኔ ከኑረንበርግ የመጣሁት በጣም ደስ በሚል ሁኔታ ነው፣ እና አመሰግናለን። በጣም ካለት ያሰማል። እሺ፣ ኳያዴ አንድ ላይ እሺ፣ ወንድማችን። እሺ ስለ ተሰጠኝ እድል እኔ አመሰግናለሁ። ባህሩ እባላለሁ፣ የምኖረው ኮለን ነው። የመጣሁት በጀርመን እንዲሁም በአውሮፓ የመጀመሪያው ከሆነው ከርዕሰ አድባራት ከደብረሰላም ሰላም ኮለን ቅዱስ ሚካኤል ቤተ ክርስቲያን ነው። እንግዲህ የገዳም ሀሳብ ብዙ ጊዜ ሲነሳ ነበረ። ነገር ግን ተግባር ላይ ለመዋል አሁን ነው ከጫፍ የደረሰው ና በማስታወቂያ የተነው ነበረ። ልክ መጥቼ ሳየው ግን በጣም የተለየና እርጋታው ሰላም ሚሰጥ ቦታ በጣም ሰፊ ነው። ለአገልግሎት በጣም ምቹ የሆኑ ቦታዎች አሉት። እንግዲህ ከመጀመሪያው ቤተክርስቲያን ወደ መጀመሪያው ገዳም ያደረግኩት ጉዞ በጣም ጥሩ ነበር እላለሁ። ስለ ተጠኝ አመሰግናለሁ። በድጋሚ እናመሰግናለሁ። እዚቹ ላይ ግን አሁን አጭር ኪሎ ሜትር ነው ያለው። እንደውም ወንድሞች እህቶች ከ500 ኪሎ ሜትር በላይ ተጉዞ ነው የመጡት። አንተ ደግሞ እዚሁ ቅርብ ስለሆን ከ130 ኪሎ ሜትር ማለት የአንድ ሰዓት ምናምን መንገድ ነው እና እንዴት ነው አገልግሎቱን ወደፊትስ መሳተፍ እዚህ ላይ ከቅርበት አኳያ እንግዲህ ያው በእርግጥ ገዳም ቅርበት አይባልም። መረጋጋት የፈለገ ሰው ሁሉ ከየትም ሆኖ ከየት ሆኖ መምጣት አለበት። ነገር ግን አሁን እንረዳለን፣ ይሄን ያህል ሰፊ ቦታ ሲያዝ ብዙ የሰው ኃይል ይፈልጋልና ቅርበታችን እንግዲህ በአቅራቢያ ካሉ ሌሎች አብያተ አብያተ ክርስቲያናት ማለትም ሙኒስተር በአታ ማርያም ቤተክርስቲያን አለች፣ ዱሰልዶርፍ ያ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለ። እንግዲህ ከአገልጋይ እዛ ካሉ አገልጋዮች ጋር እየተነጋገርን። እንደምንረዳ ተስፋ አደርጋለሁ። እናመሰግናለን እህታችን። እኔ ስሜ ማህደር ይባላል። የመጣሁት ከኑረንበርግ ተጸራሪያ ቅዱስ ስላሴ ቤተክርስቲያን ነው። በዚህ ገዳም መገደቡ እኔ በጣም ደስተኛ ነኝ። በዛውም ልክ የገዳሙ ግዢ ክፍል ውስጥ አባል ነኝ። የእሱንም እድል በማግኘቴ በጣም ደስተኛ ነኝ። ለዚህ እድል በመመረጤ። እና እናመሰግናለን። እና እንዴት አየሹ ገዳሙ ላይ? ያው በመጀመሪያ ባዩት ከቪዲዮ አይቻለሁ። ሙሉ አባታችንም በስብሰባው በምንም ላይ ብዙ ገለጻ አድርገውልናል፣ ግን በአይን ሲታይ የበለጠ ያምራል ያምራል፣ መንፈስም ያድሳል፣ የሆነ የሚሰማ ነገር አለ። እሺ መንፈሳለ የሚሰማ ንሳእስ አንድ ጥያቄ ስለምመልስ እንመልሳለን፣ ወንድማችን ጋር እሺ። እግዚአብሔር ይስጥልኝ። እንድርያስ መርሻ እባላለሁ ከኑረንበርግ ጽርሐ አርያም ቅዱስ ሥላሴ ቤተ ክርስቲያን ነኝ። የገዳሙ መገዛት ወይም ይገዛል ብዬ ሙሉ በሙሉ አምናለሁ፣ ተስፋ አለኝ ሳስበው የነበረ እና እንደዚህ መጥቼ ሳይ ያለው ልዩነት በጣም ትልቅ ልዩነት ነው ያለው። ቦታው ራሱ መንፈስ ያድሳል እና የኔ ትልቅ ምኞት ይሄ ማምለጥ የሌለበት የኛ አድርገን መስቀረት ያለብን ገዳም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥል፣ እናመሰግናለን። አንድ ለሁሉም አንድ አይነት ጥያቄ ለመጠየቅ እኔስ ምን አድርግ ያለው ከእኛስ ምን ይጠበቃል የሚለው ከእኔ ምን ይጠበቃል የሚለው ሁሉም አጠራ አጠር ያለ ከእያንዳንዳችን የየድርሻችንን ምን ይጠበቃል፣ ምን እያደረግን ነው የሚለውን መልስ እንዲሰጡን እንፈልጋለን። ለእሱ መልስ አንድ ዙር ብቻ አንድ አይነት መልስ እንደማንጠብቅ የታወቀ ነው። መልሶቹን ሰምተን ወደ ቀጣይ ተጠያቂዎቻችን እናልፋለን። ከወንድማችን ጀምርና ርዛው እንቀጥል። እኔ ገና ገዳሙ እንደተገዛ አባል ሁኑ በሚሉት መጀመሪያው አባል ሆኛለሁ። እንግዲህ ለራሴ እንደማስቡ ክፍያም ጀምሬ ያለሁ ስለዚህ ገዳሙን ለመደገፍ እስከ መጨረሻው ጀርመን ሀገር እስካለው ድረስ አላቋርጥም ደግፈዋለሁ እያስባል እግዚአብሔር ስጥልን አመሰግናለን ያው እኔም ወንድሜ እንደተናገረው የመጀመሪያው አባል ነኝ ክፍያውንም ጀምሬ ያለሁኝ አሁንም በጉልበት እያገለገልኩኝ ነው በምችለው አቅም እንግዲህ እግዚአብሔር እስከ መጨረሻው ይርዳኝላለሁ እና አመሰግናለን እሺ እኔ ነኝ መሰለኝ፣ ከግሩፕ ወደ ኋላ የቀረሁት እስካሁን ምንም የለሁበትም። አንድ ነጥብ ግን ማንሳት ያለብኝ ምንድነው ሁላችንም ባየለንበት አጥቢያ ማስፋፊያ ግዥ እያደረግን ነውና የብዙዎቻችን ትኩረት አጠገባችን ያለው አጥቢያ ላይ ሆኗል። አሁን ግን ይህ የጋራ የሆነ መጥቷልና ሁላችንም ከአጥቢያችን በተጨማሪ የጋራ ወደ ሆነው ትኩረት እናደርግ፣ አስተዋጽኦ እናደርግ እላለሁ። እኔም በዚሁ ቃል እገባለሁ፣ አባል ለመሆንና አስተዋጽኦ ለማድረግ አመሰግናለን። እሺ እኔም በድጋሚ በጣም ነው የማመሰግነው እንደዚህ እንደረካንበት እንግዲህ የእርካታችንንም ውጤት ያስፈልጋልና የገዳሙን ሁሉ ለማድረግ እንግዲህ እኔም እንደሌላው ኅብረተሰብ የዚህ አባል ሆኜ የሚችለውን በጉልበትም ይሁን በምንም ለማገልገል ቃል እገባለሁ። በጣም አመሰግናለሁ ሁላችሁንም ሁላችሁንም በዚህ ቦታ ላይ ባለንበት የተስፋ ሰነዱን በመሙላት እንደዚሁም አባልነትን መሙላት የሚያስፈልገን ያስፈልጋል። አባል ካልሆንን ይህን ገዳም በባንክም ይሁን በምንም ለማስያዝ ተፈላጊነቱን መጨመር የሚያስፈልገንን የገዳሙ አባል ክፍል እንድንሆን ሁላችንም ጥሪያችን እናስተላልፋለን። እናንተም የድርሻችሁ እንደምትወጡ እንግዲህ እግዚአብሔር አምላክ ለዚያ ያስፈጽመ እንላለን። እንደዚሁ በጉብኝት እንደተገኘ ነው። በአንድነት ተሰብስበን ደግሞ ሱባኤ ይዘንበት ቃለ እግዚአብሔር እየተማረን ቅዳሴ እያስቀደስን እየሰገርንበት እየጾምንበት እዚህ ቦታ ላይ የሚገባውን ቡራኬ እየተቀበልን የምንገለገልበትና የምናገለግልበት ስፍራ እንዲሆንልን አምላካችን ቅዱስ ፍቃድ ይሆንልን። ለጥያቄያችን ፍቃደኛ ሆናችሁ ስለ እንደተገኛችሁ፣ እናመሰግናለን። ቃሎት ያሰማልን። መልካም የጉባኤና የጉብኝት ጊዜ ይሆንልን። እናመሰግናለን፣ እናመሰግናለን። አሜን። ሰላም አለ። አሜን፣ አሜን።